ቸው ማርያም ነው። እዩ ፀሐይ ለፀሐይ እንኳን የሚጋረድ የለ ሆኖ ማለት ነው። በጣም ህዋቸው እስኪ አያሳዝኑም? እናት የተሙት፣ እናንተ ሰው አይደላችሁም? እግዚአብሔርን ሀበሻ ሀበሻን እና ሁላችን፣ ስለዚህ ቢያንስ ብትታበሩ ምን ችግር አለ? ህዋቸው እግዚአብሔርን፣ በጣም ህዋቸው ሲያሳዝኑ፣ እናት የተሙት በጣም ያሳዝናሉ። በቃ ምንም ምንም፣ በቃ ምንም ተስፋ የላቸው ሆኖ ማለት ነው። በረሃ ላይ አሁን ዛሬ ወታደር ሞቶ ማለት ነው። በቃ አስከሬ በትኖና እነሱ እንኳን ማለት ነው በረሃ ላይ ተበትነው ነው ያሉት። እናት የተሙት ነው ማለት ነው። ቢያንስ የተወሰነ እንኳን ብር ተዋቱላችሁ ወደ ሀገራቸው የሚመለሱበት መንገድ ብናመቻችን ምን ችግር አለ ማርያም እኛ ማለት ነው እኔ አላቃቸው የማያውቁኝ ልጆች ማለት ነው እንደ አጋጣሚ ግን እኔ እዛ ሳያገኛቸው እንዴት ጻል ይርጉዙኝ ምናምን ብዬ ሳያቸው ነው በቃ አሳዝኑኝ እንደዚህ ሲል እነዚህ ልጆች ቪዲዮ ስላላቸው ከበፊትም ቶክ ምናምን ተለቀው አንተ ብሎ ውሸት ነው ምናምን ተብለናል ብሎኝ ልጁ ነው ያዋራኝ ማለት ነው እነሱ ጋር ያለው ልጅ እና ሲነግረኝ በጣም አሳዝነኝ ማርያም ነው ምላችሁ እና በጣም ያሳዝነው ልጆች ለምን እንደሆነ እናንተማ ትተባበሩ በቃ ለምን የተወሰነ ነገር ብንፈጥር ምን ችግር አለበት እኛ ሰዎች አይደል ሁለቱ ቢያንስ አመቻችተን እንኳን የባህር ተከፍሎላቸው ወደ ቀ መስቀል የሚሄዱ ነው። ወደ ቀ መስቀል ወደ ኢትዮጵያ ቢመለሱም ምን ችግር አለ? የምር ተባበሯቸው። ጉብዝ እና ዲናቸው ነፍስ እና ዲን በጣም ነፍስ እየጠፋ ነው ያለ አደራችሁ፣ አደረራችሁ ተባብሩብነ በፈጠራችሁ። የስደተኛ ህይወት ሁለት ቅጣት የተቀጣች ነፍስያ፣ አንድም በአገር ናፍቆት፣ አንድም በስደት እንግልት ተስፋ ያልቆረጠች የጀገነች ነፍስያ ነገር ለመኖር ነገር ለማየት፣ ዛሬን መስዋዕትነት የምትከፍል ህይወት፣ እምታሳዝን፣ ምታሳሳ፣ በብዙ ምክንያቶች እልፍ በሚሆኑ ሰበቦች፣ አንዴ ከሀገር የወጣች እግር መመነሻዋን ትናፍቃለች። ምንም ምክንያት ይኑራት፣ ሁሌም በሐሳብ ትዳክራለች። የሀገር ቤት ናፍቆቱ፣ የቤተሰብ ትዝታው፣ ሁሉን ነገር ለቤተሰብ ምትል ነፍስያ ነች። የራሷን አሳልፋ ከሰጠሽ ቆየች። ቀላል ይመስላል የስደት ሕይወት። በብቸኝነት የጀገነች የጨገነች በባይት ሀረነት እልፍ የታገለች ብዙውን ከሀገር ውጪ በአዲስ ህይወት በአዲስ ዓለም በአዲስ አቀራረብ በአዲስ ባህር ውስጥ የዘፈቀች ነገር ግን ተስፋ ያላት ዋይንታ መውጣት የምትለምድ የሚመስላት በዛውም ልክ የታገለች የተሳካላቸው ሮጦ የሚመጡበት ያነው ልላቸው እዛው የሚቀሩበት የስደት ህይወት። መቼ ይሆን ሁሉም እንደ ልቡ የሚኖርበት? መቼ ይሆን እንደ ታሰበው ተንደላቆፎ የሚሉበት? መቼ ይሆን ታይም ያጣጨፈት ስደት? ስንቶቻችንን በስደት እርሚያችንን፣ የጨረሰ ህልማችንን፣ ልጅነታችንን ያንኑ ይሳካልናል ብለው ያልፍልናል ብለው የቤተሰቦቻቸውን ኑሮ ለመቀየር በባህር እየመጡ ይህ ስንት ህይወት ነው እያለፈ ያለው? የእውነት ሰሞኑን በሳውዲ ወደ የመን የሚሄዱ ስደተኞች የብዙዎቻችን ልብ ነው የነኩት። ስንቶቻቸው ናቸው ባህር ላይ የቀሩት? ስንቶቻቸው ናቸው የመን ላይ ለማለፍ ሲታገሉ? አንዷ ነፍሰ ጡር ስትሆን፣ አንዷ ስትወልድ፣ አንዷ ስትሞት፣ የእነሱን ስቃይ ማየት ብቻ ራሱ አንድ ህመም ነው። እኛ እዚህ ጋ ተቀምጠን አንዴ ነጭ ልብስ፣ አንዴ ቀይ ልብስ፣ አንዴ ሲኒከር ጫማ አንድ የአይፎን ስልክ የተለያዩ ነገሮች ስናደርግ ተደስተን ዴልቶን እየመሰላቸው ሀገራችን ላይ ያሉት ወጣቶች ደግሞ እከሌ እንዲህ ናት፣ እከሌ እንደዚህ ያለ ልብስ ለብሳለች፣ እከሌ ለአባቱ ይሄን አረገች፣ ለእናቷ ይሄን አረገች በማለት ወደ ባህር እየገቡ በባህር ብዙ እህቶቻችን ወንድሞቻችን እየቀሩ ነው ያሉት። ስለዚህ ሁልጊዜም ፍትህ እየጠየቅን ነው ዛሬን ፍትህ መጠየቃችንን አናቆምም? መናገራችንንም ወዲህ ኋላ እንተውም። በርግጥ ፍትህ ብንል ፍትህ ለማን ነው የሚባለው ልትሉ ትችላላችሁ። ነገር ግን ከኢትዮጵያ ያሉት ወደ አረብ ሀገር በህገወጥ መንገድ እንዳይመጡ የተቻለንን ያህል ብንታገል አግባብ ነው ብዬ አስባ አንድ ያልፍልኛል ብላ ወደ ሳውዲ ስትሄድ የመን ላይ ተደፍራ አርግዛ ወልዳ ህልሟን፣ ልጅነቷን አታ መኖር ማለት ምን ያህል ያማል። ስደት ለከሌ ለከሌ ለከሌ ይጠቅማል ማለት አይደለም። ነገር ግን በህጋዊ መንገድ ሄደው ያለውን ፈተና አልፈው እኛ እኮ ከአምስት መቶ ብር ደሞዝ ተነስተን ነው ዛሬ እየደረስ ነው። ስለዚህ መጨረሻ ላይ መጀመሪያ ላይ ተፈትነው መጨረሻ ላይ ያልፍላቸዋል። ህይወት ደግሞ አልጋ በአልጋ አይደለችም። አንዱ ስትወጡት አንዱ አንዱ ስትነሱ አንዱ አንዱ ስትሉት አንዱ ብዙ ፈተናዎች አሉት። ነገር ግን እነዛን ፈተናዎች ደግሞ በትዕግስት ነው ማለፍ ያለብን። አሁን ላይ ግን እየተደረገ ያለው ነገር ምንድን ነው? እዚህ ጋ የከሌ ልጅ አረገች የከሌ ልጅ አረገች እየተባለ ትናንሾች አስራ አምስት ዓመት ያልሞላቸው አስራ ስምንት ዓመት ያልሞላቸው እህት ወንድሞቻችን በባህር እየገቡ እንዲሁም በስደት ያሉትን እህት ወንድሞቻቸውን ይህን ያህል ሺ ብር ጎልቱ እያሉ ያንኑም በህይወት ላይ ደርሱላቸው፣ እነዛኞቹም ያን ያህል ብር ጎልተው እየከሰሩ እነዚህኞቹም በህይወታቸው ላይ ቆርጠው ከሚመጡ በተቻላችሁ አቅም በህገወጥ ብትወስዷቸው፣ እንዲሁም ደግሞ ህገ ወጥ ደላላን ይቅርታ፣ በህጋዊ ብትወስዷቸው፣ ህገ ወጥ ደላላን ለማስቆም የተቻለን ያህል መጣር አለብን። መጀመሪያ ላይ እየለቀኩትን ቪዲዮ አይታችሁት ከሆነ እንዴት ከርበው እንዴት ተጠምተው ነፍሰ ጡር አለች ልጅ ያቀፈች አለች። የእውነት አተኛኘታቸው ራሱ ምን ያህል ነው የሚያመው? ይሄ ሁሉ ነገር የሚያደርጉት ለምንድን ነው? ህይወትን ለመቀየር ብለው በአንድ አጋጣሚ ከእናት ከአባቶቻቸው ይለያሉ። መንገድ ላይ ሲደርሱ ደግሞ እናት የት ናት? አባት የት ነው? ምን አለ ባልመጣሁ ኑሮ ብለው የሚረድሙ ናቸው እና ስለዚህ ይሄ ነገር እንዳይፈጠር ከመጀመሪያው ብናስብበት ዛሬ ላይ አንድ ጓደኛችን ተነስቶ እንህር ስላለም ብቻ ተነስተን መሄድ ሳይሆን፣ የት ጋር ነው መውደቂያችን? ፊት ለፊት ያለውን ነገርስ ምንድን ነው? እንዴት ነው የምንጋፈጠው? ከባህር ስንወጣ ምን አይነት ፈተና ነው ያለው? ያንን ፈተና እንዴት አድርገን መጋፈጥ እንችላለን ብለን ማሰብ አለብን የእውነት ሁላችንም። ፍትህ ልንጠይቅ እንዲሁም ደግሞ የመን ላይ ያሉ ስደተኞችን በአቅማችን ረድተን ወደ ኢትዮጵያ የሚመለሱትን ወደ ኢትዮጵያ፣ ወደ ሳውዲ የሚገቡትን ወደ ሳውዲ፣ እንዲሁም ልጆች ያሏቸውን ደግሞ ወደ ኢትዮጵያ እንዲመለሱ ብናደርጋቸው፣ ታላላቅ የሚዲያ ተጠቃሚዎች ፍትህ ቢጠይቁላቸው በቃ ቢያንስ ከኢትዮጵያ ወደ የመን መግቢያ መንገድ ቢዘጋ እኮ ይህን ያህል ህዝባችን አያልቅም። በዱባይ ያለ ፈተና፣ በሳውዲ ያለ ፈተና፣ በሱዳን ያለ ፈተና የት ጋ ነው ግን ፈተና አይደለው? ኢትዮጵያ ቢያንስ እዚህ ጋ እየሰራን ራሱ ማለት ነው። እኛ ኢትዮጵያኖችና ነጮች ያለን ክብር በጣም ይለያያል። በጣም እና ስለዚህ በእያለንበት ራሳችንን ብናስከብር እንዲሁም ደግሞ በህጋዊ በሆነ መንገድ መተን ነገሮችን ሁሉ ብንጋፈጥ ሰዎቹን መጥፎ ቢሆኑ ጥሩም ቢሆኑ ደሞዝ ቢያንስ ቦታው ባይመች ያለውን ነገር ተጋፍጠን በህጋዊ እስከሆነ ድረስ የሆነ ነገር ቢፈጠር ራሱ ህግ ጋር መድረሱ አይቀርም። ስለዚህ ያን ያንን ብናደርግ ወይነኝ እና እውነት በጣም ነው ያመመኝ። እኔ እነዛን ልጆች ሳይ ልጅ ያቀፉት ነፍሰ ጥሮቹ፣ እንዲሁም ደግሞ የተኙት እነሱ እኮ ከእናት ከአባታቸው ጉያ የወጡት ሰርተው ሊያልፍላቸው አረብ አገር ላይ ያለች አንድ እህታቸው ወይም ዘመዳቸው ጎረቤታቸው ልትሆን ትችላለች። ለወንድሟ ስልክ ስትገዛ፣ የተለያየ ልብስ ለብሳ ፎቶ ስትልክላቸው፣ እንደሷ ዝንጥ ለማለት ነበር እኮ መጀመሪያ ላይ ሀሳባቸው። ነገር ግን አልሆነም። ውድ ቤተሰቦች፣ አሁንም ቢሆን አረፈደም። ከቻላችሁ በሕጋዊ መጥታችሁ ያለውን ነገር ተጋፍታችሁ ችግሩንም ደስታውንም ሁሉንም ነገር ተጋፍታችሁ ወደፊት ብትራመዱ ቢያንስ በሕግ ውስጥ ያለው መንገድ ቢቀረባችሁ፣ በባህር ያለው መንገድ ቢቀረባችሁ። እናንተ የባህሩን ስቃይ ነው ያያችሁት። ነገር ግን የመን ላይ ከየመን ወጣችሁ ደግሞ ወደ ሳውዲ ልገቡ ድንበር ያለው ጫካ በቪዲዮ ሲያሳዩ፣ እኔ በአካል ማዛብህድ እንጃ ነፍሴ ይወጣል። ምር ከምር ነው። በቪዲዮ እራሱ እንዴት እንደሚያስፈራራ። ስለዚህ ውድ ቤተሰቦቻችን አባካችሁ፣ አባካችሁ፣ ኢትዮጵያ ያላችሁ እህት ወንድሞቻችን እዝጋኛን አንድ ብልጭልጭ ለብሰን ፎቶ ስንነሳ እያያችሁ የውስጣችንን ቁስል ሳታው እንዴ ከላ ይሆናለሁ ብላችሁ አትሰደዱ። በራሳችሁ በቃ በራሳችሁ ኑሩ። በራሳችሁ ደስተኛ መሆን ባላችሁ ነገር። ከተሰደዳችሁ፣ በህጋዊ ከሰዳችሁ፣ ህግ ባወቀበት መንገድ ተሰዳችሁ ነገሮችን መጋፈጥ። ህገ ወጥ ይቅርባችሁ። በተለይ እህቶች በተለይ ሄቶች የእውነት እኔንጃ እነዛን ልጅ አቀፉትን ሳይ በጣም ነው ልቤ የተነካ፣ ማለት ነው በጣም ያማል። ቆም ብሎ ላሰበ ሰው ያማል። እና ውድ ቤት ሰዎች ዛሬም ነገር ፍትህን እንጠይቅ። በህገ ወጥ የሚሄዱ ወገኖቻችንን እንከላከል። በህገ ወጥ የሚሄዱ ወገኖቻችንን እንከላከል፣ እንከላከል እና ፍትህን እንጠይቅ። የሳውዲ መንገድ የየመን መንገድ እንዲዘጋ ያለውን ነገር መጣር አለብን እና ውድ ቤት ሰዎች የዛሬ ቪዲዮ ይህን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። ባይ ባይ።